የመካ ሙሽሪኮች የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም በተኙበት ገብተው ሊገድሏቸው እንዳሰቡ ታውቃላችሁ አላህ ሱብሃነሁ ወተዓላ ነብያችን እንዴት ረዳቸው በምንስ መልኩ ከሙሽሪኮች ማምለጥ ቻሉ ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮውንም ላይክ በማድረግ ጀምሩ አላህ ከላካቸው ነቢያቶች ሁሉ ይበልጥ በሕዝባቸው የተጨኮኑ እና የተበደሉ ነቢይ የእኛ ነቢይ ሰለላሁ ዐለይህ ወሰለም ናቸው። በብዙ መልክ ሙሽሪኮች በደለዋቸዋል። ሐታ ጥርሳቸውን እስከ ሰበሩ፣ በየሁዲ ሲዕርን አሰርተውባቸው በጣም ብዙ ብዙ። ከዚህም መካከል እሳቸውን ባላሰቡበት ቦታ ሊገድሏቸው ያሰቡት ነበር። መካ ላይ የአላህ መላእክተኛ ጥሪ ማድረግ በጀመሩበት ሰዓት ቀስ በቀስ እስልምናን የሚቀበልና ሙስሊም የሚሆኑ ሰዎች እየበዙ ይመጣሉ። ይህም ነገር አቡ ለሀብን ጨምሮ የመካ ባላባቶችን እያስፈራ ይመጣል። ጉዳዩን ከአሁኑ ለመቅጨት ዝግ ውይይትን ማድረግ ፈለጉ። በዚህ ውይይት ላይ ነበር ሸይጣን በሰው ተመስሎ መጥቶ ከነሱ ጋር የተሳተፈው። ሦስት ሐሳቦችም ተነሱ። አንደኛው ነቢዩ ሰለላሁ ዐለይሂ ወሰለም እንዲታሰሩ፣ ነገር ግን ይህ ሐሳብ በሸይጣን ውድቅ ሆነ። ነብዩን ካሰርናቸው የነብዩ ቤተሰቦችና በሳቸው ያመኑት እኛን አይለቁንም። ስለዚህ ሌላ ሐሳብን አምጡ አላቸው። አንደኛው ደግሞ ሙሐመድን ከአገር እናባረው እናባረዋል። ኢብሊስ አሁንም ይህንን ሐሳብ ውድቅ አደረገ። ምክንያቱም ነቢዩን ከአገር ካባረር ካባረርናቸው ተደራጅተው እስልምና ተስፋፍቶ ይመጡና እኛን ያጠቁናል። ሌላ ሐሳብን አምጡ አላቸው። እንደገና ነቢዩንም እንግደል የሚል ሐሳብ መጣ። ይህም ሐሳብ አሁንም ውድቅ ሆነ። ምክንያቱም እሳቸውን ከገደልን የእሳቸው ዘር የተከበረ ስለሆነ አይለቁንም። ሌላ ሐሳብን አምጧላቸው። በዚህ ሰዓት ነበር አቡ ለሃብ ሸይጣናዊ ሐሳቡን ያመጣው። ከእያንዳንዱ ጎሳ ጀግናና ጎበዝ የሆነን ቀስት ወርዋሪን እንሰብስብ፣ ከዛም ሁላችንም ተደራጅተን በማታ ሙሐመድ ጋር ሄደን እንገለዋለን። ያኔና ዐብድል ሙጠሊብ ይሄ ሁሉ ጎሳን መግደል ስለማይችሉ ወደ ካሳ ፍለጋ መዞራቸው አይቀረም፣ ያኔን ከፍላለን አለ። ይህም ሐሳብ ሸይጣን ደገፈው፣ ከልቡም ተደሰተ። ማታ ላይም ይህንን ሸይጣናዊ ሐሳባቸውን ይዘው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት ለማምራት ወሰኑ። የአላህ መላእክተኛ በዛን ዕለት ያመኑትን ሙስሊሞች ሁሉ ወደ መዲና እንዲሰደዱ አድርገው ነበር። እሳቸው ዐሊይና አቡበከር ብቻ ነበር የቀሩት። አላህ እስኪያዛቸው ድረስ እየጠበቁ ነበር። አላህ ስብሐነሁ ወተዓላ የዛን ቀን ሌሊት ቤታቸው እንዳያድሩና መካን ለቀው ወደ መዲና እንዲሰደዱ አስተላለፈላቸው። ቀኑን ከአቡበከር ጋር ሆነው የሚሄዱበትን መንገድና መንገድ የሚያሳያቸውን ሰው ካዘጋጁ በኋላ የአላህ መላእክተኛ ላጎታቸው ልጅ አልይ በሳቸው ቦታ እንደሚተኛና ሙሽሪኮች እሱን ምንም እንደማያደርጉ ታሳመኑት። አልይም የአላህን መላእክተኛ ትእዛዝ ተቀብሎ በነቢዩ ሰለላሁ ዐለይሂ ወሰለም ቦታ ይተኛል። የአላህ መላእክተኛ ወደ ውጪ ወጥተው ሲመለከቱ ሙሽሪኮች የእሳቸውን ቤት ከበው በደስታ እየጠጡና እየፈነጠዙ ነበር። የአላህም መላእክተኛ ከመሬት ላይ ትንሽ አፈርን አነሱና ቢስሚላህ ብለው ወደ ሙሽሪኮች በተኑት። ሱብሃንአላህ! አላህ ግን ያቺን ትንሽ አፈር የሁሉም ሙሽሪኮች አይን ላይ እንድትገባ አደረገ። አላህም ይህንን ሲናገር በተከበረው ቃሉ ላይ እንዲህ ይላል።

ውስጥ ሲገቡ ተከናንቦ የተኛ ሰው ነበር። ወደ እሱ ጋርም ጠጋ ብለው ሲመለከቱ አልይ ብኑ አቢጣሊብ መሆኑን አወቁ። የአላህ መላእክተኛ እንዳመለጧቸውም ገባቸው። አቡ ለሀብ የአልይ ማጎት ስለነበር ምንም አላደረጋቸውም። ወደ መካ አውጥተው አልይን ይጠይቁት ጀመር። የአላህ መላእክተኛ ወዴት ነው የሄዱት እያሉ ያስጨንቁታል። አልይ ግን والله አላውቅም አላቸው። እውነታውም ግን የአላህ መላእክተኛ ለአልይ ወዴት እንደሚሄዱ አልነገሩትም ነበር የአላህ መላእክተኛ አቡ በከር አዘጋጅቶች አዘጋጅቶት በነበረው ሁለት ግመል መንገድ ሊመራቸው ከተከራዩት ሰው ጋር ሄደው ወደ መዲና መሸሽ ቻሉ። አላህ ሱብሐነሁ ወተዓላ ሙሽሪኮች አስበውት የነበረውን ሸይጣናዊ ተንኮል ውድቅ አደረገባቸው። በዚህም በጣም ተናደዱ። ያላቸው አማራጭ አዋጅ ማወጅን ነበር። መካ ላይ ለሚገኙ ሰዎች የአላህን መላእክተኛ ላመጣ መቶ ግመል፣ አቡበከርን ላመጣ መቶ ግመል፣ በአንድ ላይ ሁለት መቶ ግመል እንደሚሰጠው አወጁ። በሰዓቱ አንድ ግመል በጣም ውድ ነበር ሁለት መቶ ግመል ደሞ አስቡት ሱብሃንአላህ ይሄ ሁሉ የአላህን መላእክተኛ ለመግደል ከሚያደርጉት እውነተኛ ጥሪ ለማስተጓጎል ነገር ግን አላህ ሁልጊዜም ረጃያቸው ነበር ሰዎች ሁሉ በየቦታው የአላህን መላእክተኛ ፍለጋ ተሰራጩ የአላህን መላእክተኛ በአላህ ላይ ያላቸው ተስፋና የቂንነት ጥግ ስለነበር አላህ ያዘዛቸውን ነገር በአግባቡ እየሰሩ ሌላውን ነገር አላህ ላይ ይጥሉት ነበር ምሳሌ የአላህ መላእክተኛ ከአቡበከር ጋር ሆነው ጋሩ ተውር ላይ ተደብቀው ነበር። ሙሽሪኮች እነሱን እየፈለጉ ባለበት ወቅት ወደ ጋሩ ተውር ሄደው ነበር። ሙሽሪኮች ከላይ እነሱ ከታች ነው። አቡበከር ለአላህ መላእክተኛ ሰግቶ እንዲህ አለ፣ ከነሱ አንዳቸው እኳ አንገታቸውን ወደ ታች ዝቅ ቢያደርጉ ያዩ ነበር አለ። የአላህ መላእክተኛ ግን ምን ነበር መልሳቸው لا تحزن إن الله معنا

ይህንን ካሉት በኋላ ነበር አቡ በከር አላህ ስብሓነሁ ወተዓላ ልቡ ላይ እርጋታን ጣለበት። እንዲሁም ወደ መዲና እየሄዱ ባለበት ሰዓት ሱራቃ የተባለ ሰሓባ ሳይሰልም በፊት የአላህን መላእክተኛና አቡ በከርን ይመለከታቸዋል። የሁለት መቶ ግመል አዋጁ ደርሶት ስለ ነበር ጎረቤቶቹ ሳያዩት ቀስ ብሎ ፈረሱንና ጦሩን በጓሮ በኩል ሚስቱ እንድታቀበለው ካደረገ በኋላ እነሱን መከተል ጀምሮ ነበር አቡ በከር ወደ ኋላ ሲዞር ተመልክቶት ነበር። የአላህ መላእክተኛ እንዳይገደሉ ሰግቶ ለእሳቸው ይነግራቸው ጀመር። እሳቸው ግን ወደፊት ብቻ ነበር የሚያዩት፣ አንዴም ወደ ኋላ አልዞሩ። ሱራቃ አገኘሁ ብሎ ወደ እነሱ ሲጠጋ ፈረሱ ትሰምጣለች። በጣም ደነገጠ፣ ለመውጣትም መታገል ጀመረ። ሲያቅተውም ወደ አላህ መላእክተኛ ዞሮ ያ ሙሐመድ እርዳኝ እባክህ፣ ወደ ኋላ መለሳለሁ፣ ድጋሚ ወደ እናንተ አልመጣም አላቸው። የአላህ መላእክተኛ ዱሃ አደረጉለት ፈረሱም ወጣች፣ ወደ ኋላም ተመለሰ። ነገር ግን ሱራቃ የሁለት መቶ ግመሉ ዜና አላስቻለውምና ድጋሚ ወደ ወደሳቸው ተመለሰ። በዚህ ሰዓት ፈረሱ ሙሉ መሬት ላይ ተሰምጣለች። የአላህ መላእክተኛ አሁን እንዳስወጣህ ከፈለግ ስለም አሉት። ሱራቃ ግን አልሰልምም አላቸው። አረቦች በተለምዶ ተገዶ መስለም አይፈልጉም። ሱራ ሱራቃ ግን በዚህ ሰዓት ቃል ገባላቸው ወደ መካ ስመለስ በዚህ መንገድ ሙሐመድና አቡበከር አላለፉ ምልልሃለሁ ካላቸው በኋላ የአላህ መላእክተኛ ዱዓ አደረጉለትና ወደ ኋላ ተመለሰ። የአላህ መላእክተኛም ለሱራቃ እንዲህ አሉት፣ ሰተልበሱ ሲዋረይ ኪስራ የኪስራ ንጉሥን ዘውድ ትለብሳለህ አሉት። ሱራቃም ይህንን ሲሰማ በጣም ተገረመ። ወደ ኋላም ተመልሶ በዛ መንገድ ላይ ለሚመጡ ሙሽሪኮች ሁሉ የአላህ መላእክተኛ በዛ ጋር እንዳላለፉ ይነግራቸው ጀመር። ሱብሓነላህ። በዚህም የአላህ መልክተኛ ከአቡበከር ጋር ሆኖ በሰላም ወደ መዲና መድረስ ቻሉ። ዐለይሂ ሰላቱ ወሰላም። በአላህ ላይ የተማመነች ልብ መቼም ቢሆን አላህ አይተዋትም። አላህ በሱ ላይ ትክክለኛ መመካትን ከሚመክት ያድርገን። የዛሬው ድንቅ ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላህ።